ላሊበላን ጨምሮ የቱሪዝም ኢንዱስትሪውን ለማነቃቃት ማህበረሰቡ ለሰላም መስፈን የድርሻውን መወጣት እንዳለበት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አሳሰቡ። የላሊበላ ከተማ የቱሪዝም ፍሰት መቀዛቀዝ በከተማዋ የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን በዘርፉ የተሰማሩ ባለሀብቶች ተናግረዋል። አበሻነሌ ዝርዝር ዘገባ አለው። የታተሩ የኢትዮጵያውያን እጆች እጅግ በሚያስደንቅ ሁኔታ ዓለምን ባስገረመ ስልጣኔ እና ቴክኖሎጂ ከሰሯቸው የላሊበላ ውቅር አብያተ ክርስቲያን አንዱ የሆነው ቤተ መድኃኒ ዓለም ላይ ነው የምንገኘው። ላሊበላ ከዓመታት በፊት ሰፊ የሆነ የቱሪስት ፍሰት የነበረባት ከተማ ናት። በአሁኑ ሰዓት ግን የላሊበላ ጎዳናዎች ቱሪስት አይንቀሳቀስባቸውም። ላሊበላ ውብና ድንቅ የሆነው ቅርስ የሚያየው ሰው የለም በሚባል ደረጃ ላይ ይገኛል። ሰላም፣ ቱሪዝም እና የአንዲት ሀገር ኢኮኖሚ እጅግ ተመጋጋቢነት እንዳላቸው ይታመናል። በላሊበላ በቱሪዝም ኢንዱስትሪ ውስጥ የተገኙ ባለሀብቶች ስለ ሰላምና ቱሪዝም የሚሉን አለ። ትልቁ ነገር የቱሪዝም ሰላም ነው። የትኛውም ቦታ ቢሆን እኛም ብንሆን ሰላም ከሌለ ከአንድ ቦታ ወደ አንድ ቦታ አንሄድም። የንግዱ እንቅስቃሴም ከዚሁ ጋር የተያያዘ ነው እና ቱሪዝሙ አንዱ የተጎዳው በሰላም እጦት ምክንያት ነው። ላሊበላ የገበያ ችግር የለበትም። ነገ ጠዋት ሰላሙ ቢኖር በአንድና በሁለት ወር ውስጥ ሪከበር ማድረግ የሚችል ከተማ ነው። በየሆቴሉ የነበሩት ሰራተኞች፣ በአጠቃላይ በአስጎብኝነት የነበሩት ጋይዶች፣ በስጦታ እቃ ሻጭነት ተደራጅተው ይሰሩ የነበሩ የስጦታ እቃ ሱቅ ባለቤቶች በሙሉ ይሄ ሴክተር በሙሉ ለስደት እና ለችግር ተጋልጧል። የዓለም ከተማ በመባል የምትታወቀው የላሊበላ ከተማ የዓለም ሕዝብ እያያት አይደለም ያሉት የላሊበላ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ ዲያቆን አዲሴ ደምሴ ለዚህ ደግሞ የሰላም ውጦት ትልቁን ድርሻ እንደሚይዝ ይገልጻሉ። እንግዲህ በዓመት ከ40 ሺህ በላይ የውጭ ሀገር ቱሪስት የሚመጣባት ከተማ የነበረች ከተማ ነች። ይች ከተማ የ2016 በምናይበት ሰዓት ኦልሞስት ኦል 37 ፐርሰንት ከእቅዳችን ወደ 9 ሺህ የውጭ ሀገር ቱሪስት ይመጣን ብለን በእቅድ ይዘን ነበረ። የመጣው የቱሪስት ፍሎን በምንመለከትበት ሰዓት ኦልሞስት 37 ፐርሰንት የደረሰበት ሁኔታ በዓመት ማለት ነው። የዘንድሮ እንግዲህ እቅዳችን ኦልሞስት ወደ 8 ሺህ አካባቢ የውጭ ሀገር ቱሪስት ይመጣን ብለን አስበን ነበረ። ኦልሞስት 50 ፐርሰንት አራት ሁለት መቶ አካባቢ የውጭ ሀገር ቱሪስት መጥተው የቅዱስ ላሊበላ ውቅር አብያተ ክርስቲያንን ጎብኝተዋል ማለት ነው። እንግዲህ ምንድን ነው በምናይበት ሰዓት አሁንም የቱሪስት ፍሎ በምንፈልገው መልኩ እየመጣ አይደለም ማለት ነው። ይሄ መሰረታዊ ሩት ኮዝ የምንለው እንግዲህ የሰላም ጉዳይ ነው። ላሊበላ ከተማ በአሁኑ ሰዓት ሰላሟን ጠብቃ ትገኛለች አሉት ላሊበላ ከተማ ተቀዳይ ምክትል ከንቲባ ወንድም ነው ወዳጄ። የቱሪስት ፍሰቱን ለመመለስ ህብረተሰቡ ሰላሙን በማስጠበቅ ረገድ ድርሻውን ሊወጣ እንደሚገባ ተናግረዋል። አሁን ያለው ሁኔታ ከሰላም አንጻር አንጻራዊ ሰላም ያለበት ከተማ ነው ቱሪስቶች ቢመጡ ኦልሞስት መሰረቶች ግጥማቸው ብለን አናምነው። ነገር ግን አንጻራዊ ሰላም ቢኖርም የቱሪስት ፍሰቱ የኤምባሲ ፈቃዶች አሁንም ገና ግሪን ላይ ስለሌለን አሁንም ሬድ ዞን ላይ ስለሆነ የተቀመጠው በዚህ ችግር ውስጥ ምንም ከቱሪዝም እናገኘውን ነገር እያገኘን አይደለም። ስለዚህ በዚህ አጋጣሚ ከተማችን ማህበረሰብ ሰላም እንዲመጣ በእውነት ላይ ቆሙ የበኩል ሚና እንዲወጣ በየድርሻው በየኃላፊነቱ በየስራ ድርሻው በየማዕረጉ የበኩር ሚና እንዲወጣ ዘውትር እየሰራ እንገኛለን ቱሪዝምን ያለ ሰላም ማሰብ የማይቻል ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ላሊበላ ታሪኳን በሚመጥን መልኩ ሰላሟን ልታስጠብቅ ይገባል ብለዋል ሃይማኖት አባቶቹ የሀገር ሽማግሌዎቹና የአካባቢው አስተዳደር ለሰላም መረጋገጥ ከልባቸው በመስራት ላሊበላን እንደ ላሊበላነቷ እንደ ቅዱስነቷ ጥበብ እጆች መፍለቂያ ከተማነቷና የስነ መንግስት መቀመጫ መፍለቂያ እና የስነ መንግስት ያለው ህዝብ ደግሞ ለሽፍት አስተሳሰብ በቀላሉ የማይገዛ ታሪኩ የደለበ የደረደነ ህዝብ ስለሆነ እዚህ ላይ ትኩረት አድርገው እንዲሰሩ በዚህ አጋጣሚ ጥሬ ማስተላለፍ እፈልጋለሁ።